ተመልካቱ ወደ ጤና ሚዲያ ተከታዮች እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ቪዲዮ ይዤ የመጣሁት አዲስ ነገር በተለይ ጨጓራና እንጀት ቁስለትን በቀላሉና በተፈጥሯዊ መልኩ እንዴት በቤታችን በቀላሉ በሚገኙ ግብአቶች ማከምና መከላከል እንችላለን የሚለውን ይሆናል። በዛሬው ቪዲዮ በተለይ ጨጓራና እጀት ቁስለት የሚያመጡ ወይም ደግሞ የሚያባብሱ ሁኔታዎች ምንድን ናቸው? ቁስለት ሲኖር ደግሞ ምን አይነት አመጋገብ መመገብ አለብን? በተለይ ዛሬ በቤታችን ውስጥ የሚዘጋጅ በጣም ወሳኝ የሆነ አልሰር ሂሊንግ ስሙዚ በቤታችን አዘጋጅተ እንዴት መጠቀም እንችላለን፣ አጠቃቀሙ ምን ይመስላል የሚለውን በተለይ ጨጓራ ቁስለት ህመም በተለይ ጨጓራ ማስታገሻ ደግሞ ለረዥም ጊዜ እየወሰዳችሁ ለውጥ ላላመጣችሁ ለተሰቃያችሁ ሰዎች አዲስ መረጃ አለኝ ማለት ነው። ስለዚህ መረጃውን ሼር ላይክ ማድረጋችሁ እንዳትርሱ ለብዙ ሰዎች ስለሚያስፈልግ ማለት ነው። በመጀመሪያ እንግዲህ እንደምታውቁት የጨጓራና አንጀት ቁስለት የሚከሰተው እንግዲህ በተለይ ቆሰሉ ፓርት ላይ ምግብ ሊሆን ይችላል ወይም የጨጓራ ሲዳችን ኤንዛይሞች፣ ጀርሞች ወይም ኬሚካሎች ሲያልፉበት በዛ ምክንያት ነው ስቃዩ የሚፈጠረው። ስለዚህ ይህንን ቁስለት የሚያመጣው ምንድን ናቸው፣ መንስኤዎቹ ምንድን ናቸው ብለን ስናይ የመጀመሪያው በተለይ ከምግቦች ናቸው ሊያመጡብን የሚችሉት። በተለይ ከፍተኛ ኦሜጋ ሲክስ ያላቸው ምግቦች ማለት ነው። የመጀመሪያው እና ዋናኛው በተለይ ኢንፍላማቶሪ የሆኑ ሪፋይንድ የሆኑ የምግብ ዘይቶች፣ ሰንፍላወር ኦይል፣ ከወርን ኦይል፣ ከተንሲድ ኦይል፣ ሶያቢን ኦይል የምንላቸው እነዚህ ሪፋይንድ የሆኑ ዘይቶች ለከፍተኛ ሙቀት ሲጋለጡ በእነዚህ ዘይቶች ምግብ ለረዥም ሰዓት ስናበስል በተለይ ስንጠብስ ማለት ነው። ፋስት ፉድ ሊሆን ይችላል። ምግብ ለረዥም ሰዓት ስናበስል ኦክሲዴሽን ይለቃሉ ማለት ነው። ያ ደግሞ ለጨጓራና ለአንጀት ቁስለት ይዳርገናል። ይሄ ብዙዎቻችን ትኩረት የማንሰጠው ነገር ነው። ትኩረት የማንሰጠው ይገባል ማለት ነው። በሁለተኛ ደረጃ በጊዜ ያልታከመ የጨጓራ ባክቴሪያ ወይም ደግሞ የአንጀት ውስጥ ትላትሎች ሊሆን ይችላሉ። ለምሳሌ የኮሶ ትላሜ ወይም ደግሞ ጃርዲያ ሊሆን ይችላል። እነዚህ ወስፋት ሊሆን ይችላል። ቶሎ ካልታከሙ የአንጀታችንና የጨጓራችን ግድግዳ የመብሳት ባህሪ ያላቸው የተለያዩ ኢንዛይሞችን በመርጨት እንዳለ ቁስለት ውስጥ ሊያስገቡን ስለሚችሉ ቶሎ መታከም ያስፈልጋል። በተለይ የዛሬው ውህድ ለዚህ አይነት መፍትሄ ይሆናል ማለት ነው። በሶስተኛ ደረጃ በየጊዜው የምንወስዳቸው መድኃኒቶች የጨጓራና የአንጀት ቁስለት ሊያመጡ ይችላሉ ማለት ነው። በተለይ የማስታገሻ መድኃኒት፣ የህመም ማስታገሻ ሊሆን ይችላል፣ የጨጓራ ማስታገሻ የተለያዩ አንቲባዮቲክስ ሊሆኑ ይችላሉ። ረዥም ጊዜ ሲወሰዱ በተለይ ጠቃሚ የሆኑ ባክቴሪያዎች እንዲጠፉ ያደርጋሉ። ኬሚካልም ስላላቸው ቁስለት ያመጣሉ። ጨጓራ አሲዳችንንም ደግሞ ከፍ ዝቅ እያደረጉ ጀርሞች እንዲራቡ ሊያደርጉ ይችላሉ። ስለዚህ መድኃኒቶችንም እየወሰድን የዛሬውን አመጋገብና ውህድ መውሰድ ያስፈልጋል ማለት ነው። ሌላኛው በአራተኛ ደረጃ የአንጀት ቁስለትና የጨጓራ ቁስለት የሚያመጣው የሆድ ድርቀት፣ የቆየ የሆድ ድርቀት ክሮኒክ የሆነ ማለት ነው። በተለይ በአመጋገብ ችግር ሊሆን ይችላል የአንጀት ውስጥ ኢንፌክሽኖች፣ ጀርሞች ወይም ደግሞ ተላትሎች ሲኖሩ ሊሆን ይችላል። በሆርሞን መዛባት፣ በተለይ ሴቶች ላይ በእድሜ ምክንያት የሆድ ድርቀት ሊመጣ ይችላል ማለት ነው። ይህንን በተለይ የዛሬውን አመጋገብ እና ውህድ ካልወሰድን የሆድ ድርቀት ለአንጀት ቁስለት፣ ለጨጓራ ቁስለት ያጋልጠን ይችላል ማለት ነው። ሌላኛው በአምስተኛ ደረጃ ከመጠን ያለፈ የጨጓራ አሲድ ሲኖር ወይም ደግሞ የጨጓራ አሲዳችን ከመጠን በላይ ሲጨምር ቁስለት ሊፈጠር ይችላል ማለት ነው። የሚጨምርበት ምክንያቶች ብዙ አሉ። የጨጓራ አሲዳችን አክቸዋል። የጨጓራ አሲድ በጣም እንዲቀንስ አይፈልግም። ኦፕቲማም የሆነ መጠን ሊኖረው ይገባል። በተለይ አልኮል መጠጥ፣ የካፊን መጠጦች፣ ቡናን ጨምሮ ማለት ነው። ከፍተኛ ፕሮቲን ያላቸው ምግቦች ለረዥም ጊዜ መውሰድ፣ ስፓይሲ ምግቦች፣ ስትረስ ሊሆን ይችላል ጭንቀት ነገር፣ በባዶ ሆድ ምግብ ሳይበሉ ለረዥም ሰዓት መቆየት፣ እነዚህ የጨጓራ አሲዳችንን ከፍ እንዲልና ጨጓራችን ላይ በተለይ ግድግዳው ላይ ቁስለት እንዲኖር ወደ ቀጭኑ አንጀትን በመሄድ ቁስለት እንዲኖር ሊያደርግ ይችላል። ስለዚህ እነዚህን የጨጓራ አሲድ በተለይ ሲጨምር የጨጓራ መቀነሻ ወይም ደግሞ የጨጓራ አሲድ መቀነሻ መድኃኒት ከመውሰድ ይልቅ በአመጋገብ ማስተካከል ይቻላል። ምን አይነት ምግብ መመገብ አለብን የሚለውን ወደ ኋላ ላይ እነግራችኋለሁ። በተለይ የዛሬውን ሁድ በመውሰድ የጨጓራ አሲዳችሁ እየጨመረ የምትቸገሩ ከሆነ መፍትሄ ማምጣት ትችላላችሁ። እንግዲህ የጨጓራና አንጀት ቁስለት ካልታከመ በአግባቡ ቶሎ ወደ ሕክምና ካልገባን ካልዳነ ምን ሊያመጣ ይችላል፣ ምን አይነት ኮምፕሊኬሽን አለው የሚለውን ስናይ ቶሎ የማይድን ቁስለት ጠባሳ ሊፈጥር ይችላል። ጠባሳው ደግሞ ሊደማ ይችላል። ያ ከደማ ደግሞ በጣም እኛን ከፍተኛ አደጋ ውስጥ ይጥለናል ማለት ነው። ኢንተርናል ብሊዲንግ ሊያመጣ ይችላል። ህመሙ ስቃዩ ደግሞ ለረዥም ጊዜ ለረዥም አመታት ሊቆይ ይችላል። በመድኃኒት ላይ ደግሞ ጥገኛ ሆነን ልንቀር ይችላለን ለረዥም ጊዜ ማለት ነው፣ ለረዥም አመታት። ወደ ካንሰርም ደግሞ ሊቀየር ይችላል፣ ሳናውቀው ማለት ነው። እኛ የጨጓራ ህመም ነው እያል ወደ ካንሰርም ሊቀይር ስለሚችል ጥንቃቄ ማድረግ ይገባናል። በተለይ በተለይ በተለይ ተደጋጋሚና አልፎ አልፎ የሆድ ቁርጠት የሚደጋገምባችሁ ከሆነ መጣ ሂደት እያለ ማለት ነው ኢንተርሚተንት የሆነ የደረት ቁስለትና ማቃጠል ወይም ደግሞ የደረታችን አካባቢ ማቃጠል ነገር ከበዛ ማለት ነው በተደጋጋሚ ችለ ማለት የለባችሁ ማለት ነው። ማቅለሽለሽና ማስታወክ ካለ ከምግብ በኋላ በተለይ ጋዝ መብዛት የሆድ ድርቀትም ቅድም እንደነገርኳችሁ በተለይ የሆድ ድርቀትና ተቅማጥ የሚፈራረቅም ከሆነ ደም የቀላቀለ ሰገራ ቅድም ላይ እንደነገርኳችሁ ቁስለቱ ከበዛ ኢንተርናል ብሊዲንግ ወይም ደግሞ መድማት ሊፈጠርም ይችላል ያ ደግሞ ለደማነስ ድካም ሊያመጣ ይችላል በተደጋጋሚ ማለት ነው መድኃኒትን ብትወስዱ ለደማነስ የማይድን አይነት ይሆናል ማለት ነው ሆዳችንም ይጮኋል በተደጋጋሚ እንደዚህ አይነት ምልክቶች ካያችሁ ችላ ማለት የለባችሁ ማለት ነው የዛሬው ውህድ በተለይ ዛሬ የምነግራቸው ውህድ የጨጓራ ባክቴሪያ እና የአንጀት ትላትሎች ካሉ እነሱን ማጥፋት ይችላል ማለት ነው። በተቃራኒው ደግሞ ጠቃሚ ባክቴሪያዎች ካሉ እነሱ እንዲበዙ ያደርጋል። የተዛባ የጨጓራ አሲድን ያመጣጥናል። በተለይ ጨጓራ አሲዳችን በጣም ከፍ ካለ ወይም ከበዛ እሱን ለማመጣጠል ልንጠቀመው እንችላለን። የቆሰለ ጨጓራን፣ አንጀትን ደግሞ ቶሎ እንዲያገግም፣ ቢያንስ በአንድ ወር ውስጥ እንዲያገግም ያደርጋል። የሆድ ድርቀትም ካለ እሱን ለማስወገድ ይጠቅማል። ስለዚህ ውህዱ በጣም አስፈላጊ ነገር ነው። ውህዱን ለማዘጋጀት የሚያስፈልጉ ግብአቶች በዋናነት አራት ናቸው አራት ናቸው። የመጀመሪያው የተከተፈ ጥሬ ጥቅል ጎመን ነው። የተከተፈ ጥሬ ጥቅል ጎመን አንድ ኩባያ ማለት ነው። እሱን ታዘጋጃላችሁ። በተለይ ጥቅል ጎመን በውስጡ ግሉታሚን የሚባል አሚኖ አሲድ ቪታሚን ዩ የሚባል ንጥረ ነገር ስላለው የቆሰለው ፓርት አንጀታችን ሊሆን ይችላል፣ ጨጓራው ቶሎ እንዲያገግም ያደርጋል ማለት ነው። ስለዚህ በተለይ ጥሬ ጠርቅ ጠቅል ጎመን ደግሞ ሆዳችሁን የሚነፋችሁ ጋዝ የሚያበዛ ከሆነ በእንፋሎት በትንሽ ሙቀት ለአምስት ደቂቃ ማብሳት ትችላላችሁ። ከዚያ ውጭ ግን ጥሬው የምትጠቀሙ አሪፍ ነው። በሁለተኛ ደረጃ ፓፓዬ ነው። ፓፓዬን ስንጠቀም ከነ ፍሬው ነው መጠቀም ያለብን። በተለይ ፓፓዬ አንድ ኩባያ የሚሆን ፓፓዬ ታዘጋጃላችሁ። ፍሬው ለምንድን ነው ጠቅሞ በተለይ ፓፓዬ ፍሬ በውስጡ ፓፓይን የሚባል ኤንዛይም ስላለው የምግብ እንሽርሽሪትን ለማፋጠን ይጠቅማል ማለት ነው። ፍሬው ማለት ነው። የምግብ እንሽርሽሪት ደግሞ ከተፋጠነ ይሄ ሆድ መንፋት፣ ጋዝ መብዛት፣ የምግብ አለመፈጨት ችግርን ማስወገድ ይችላል ማለት ነው። ስለዚህ ፍሬው ደግሞ ሌሎችም ፍላቪኖይድ የሚባል ንጥረ ምግብ ስላለው አንጀታችን ውስጥ ትላትሎች ካሉ ለምሳሌ ወስፋት፣ ኮሶ፣ አሜባ፣ ጃርዲያ ነገር ካለ እነሱ ለማጥፋት እንደውም አሁን ጥናቶች እንደሚያሳዩት ሰባ አምስት ፐርሰንት ሰክሰስ ሬት አለው ይሄ የፓፓዬ ፍሬው ማለት ነው። 75 ፐርሰንት ሰክሰስ ሬት አለው እነዚህን ትላትሎች የማጥፋት እድል ስላለው ፓፓዬ እንደምታውቁት በውስጡ ቪታሚን ኤ፣ ቪታሚን ሲ፣ ቪታሚን ኢ ስላለው ደግሞ የቆየ ክሮኒክ የሆነ አልሰር ካለ እሱ ለማከም ይጠቀሙታል ማለት ነው። በተለይ በድሮ ሕክምና ህን ይጠቀሙበታል። በእንግዲህ ሌላ ጥንቃቄ ማድረግ ያለባቸው እርጉዝ የሆኑ ሴቶች ፓፓዬ መጠቀም የለባቸውም ውርጃ ሊያስከትል ይችላል። በምትኩ ሙዝ ማድረግ ትችላላቸው። እርጉዝ የሆናቸው ሴቶች ሙዝ መጠቀም ትችላላችሁ። ስለዚህ በተለይ ኤች ፓይሎሪ ካለብን ወይም ደግሞ ቀጭን አንጀት ላይ ፋንገስ ካለ ባክቴሪያዎች ካሉ ለነዚህ በጣም መፍትሄ ነው ፓፓዬ ማለት ነው። ይህን ታዘጋጃላችሁ። በሁለተኛ ደረጃ ሶስተኛው ሴለሪ ነው። ሴለሪ ከሁለት እስከ ሶስት ቅጠል ወይም ደግሞ ስቶክ የሚሆን ታዘጋጃላችሁ። ሴለሪ በውስጡ ካልሲየም፣ ፖታሽየም፣ ሶዲየም ስላለው የጨጓራ አሲዳችሁ በጣም የሚጨምርባቸው ሰዎች በጣም የጨጓራ አሲዳችሁ እየጨመረ የሚያቃጥላችሁ የደረት ማቃጠል ሃርት በርን ላለው ሰው ሴለሪ በጣም ሰላም ይሰጣቸዋል። በ10 15 ደቂቃ ውስጥ የጨጓራ አሲዳችሁ እንዲረጋጋ ወደ ኖርማል እንዲመለስ ያደርጋቸዋል ማለት ነው። ስለዚህ የጨጓራ አሲድ ማስታገሻ ወይም ደግሞ የጨጓራ ማስታገሻ መድኃኒት መውሰድ አይጠበቅባችሁም። በተለይ በውስጡ ከፍተኛ የውሃ መጠን ስላለው ደግሞ እና ቶሎ ቶሎ ሽንት እንዲለን ዳይሬቲክስ ነው ማለት ነው። ሆዳችን የሚነፋ ከሆነ ይሄ ሴለሪ በጣም አሪፍ ስለሆነ በተለይ የጨጓራ አሲዳችሁ የሚጨምር ከሆነ ይህንን ትጠቀማላችሁን ተዘጋጃላችሁ። አራተኛው ሞሪንጋ ነው። ሞሪንጋ አንድ ሻይ ማንኪያ ዱቄቱ ማለት ነው ታዘጋጃላችሁ። ሞሪንጋ በውስጡ ቪታሚን ኤ፣ ቪታሚን ሲ፣ ቪታሚን ኢ፣ ፕሮቲን ስላለው ቶሎ እንዲያገግም ጨጓራችንና አንጀታችን ያደርጋል። በውስጡም ካልሲየም ስላለው የጨጓራ አሲዳችንም ጨምሮ ከሆነ ባላንስ ለማድረግ በተፈጥሯዊ መልኩ ማለት ነው ባላንስ ያደርግልናል። በውስጡ ክሎሮፊል ስላለው ደግሞ አንቲ ኦክሲዳንት፣ አንቲ ኢንፍላማቶሪ ነው። ስለዚህ ሞሪንጋ በጣም አስፈላጊ ነው። ይህንን ትጨምራላችሁ ማለት ነው። አምስተኛ ደረጃ ማር ነው። ማር አንድ ሾርባ ማንኪያ ታዘጋጃላችሁ። ማር እንግዲህ ሁለት ጥቅም ያለው አንደኛው ለማጣፈጫነት ይሆናል። ሁለተኛ ደረጃ ደግሞ ኤች ፓይሎሪ ካለ ወይም ደግሞ ይሄ ቀጭኗ እንጀት ላይ ደግሞ ከፍተኛ የሆነ ባክቴሪያ መራባት ካለ ይሄ ሲቦ የምንለው ስሞል ኢንቴስቲናል ባክቴሪያ ኦቨርግሮዝ የምንለው እሱን ለማጥፋት የቆሰለውን ደግሞ ለመቀባት ማለት አንጀታችን ወይም ደግሞ ጨጓራ ላይ ካለ እሱም ሂል እንዲያደርግ ቶሎ እንዲያገግም ለማድረግ ማር በጣም ተፈጥሯዊ የሆነውን ማር፣ የአርቲፊሻል ስኳር የበዛበትን ሳይሆን ተፈጥሯዊ የሆነውን ንጹህ ማር ብትጠቀሙ ይህን ውጤቱ ማፋጠን ይችላል ማለት ነው። እነዚህን ግብአቶች እንግዲህ ካዘጋጃችሁ በኋላ በብሌንደር ወይም በአትክልት መፍጫ በመፍጨት በማቀላቀል በቀላሉ ምግብ ከበላም በኋላ ከአንድ እስከ ሁለት ሰዓት በኋላ ማለት ነው፣ ከአንድ እስከ ሁለት ሰዓት በኋላ መውሰድ እንችላለን። ይህን ውህድ በሳምንት ሁለት ቀን፣ ሶስት ቀን በማዘጋጀት ለተወሰነ ሳምንታት ወይም ወር ብትወስዱት መምን እርግጠኛ ሆኜ የምነግራችሁ ነገር ማገገም ትችላላችሁ ማለት ነው። እንደነገርኳችሁ ግን አመጋገባችሁ ማስተካከል አለባችሁ። ፕላስ ደግሞ እንደ እርጎ ሊሆን ይችላል፣ የተልባጁስ ሊሆን ይችላል፣ መረቅ ሊሆን ይችላል፣ የአፕል ኮምጣጤ፣ እነዚህን ጎን በጎን እየወሰዳችሁ በቀላሉ የጨጓራ ወይም ደግሞ የአንጀት ቁስለትን በአንድ ወር ውስጥ በቀላሉ በቃ ማገገም ትችላላችሁ። የጨጓራ ማስታገሻ መድኃኒት ወይም ሌላ ያለ የአልሰር መድኃኒት መውሰድ አይጠበቅባችሁ ማለት ነው። ስለዚህ መረጃው ለብዙዎች ስለሚጠቀም ሼር አድርጉላቸው። የዛሬውን ጨርሻለሁ ማለት ነው።